ሰላም፣ ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን፣ እንዴት ዋላችሁ? በቀዳሚነት ለእስልምና እምነት ተከታዮች እንኳን ለ1446ኛ የኢድ አልፈጥር በዓል በሰላም አደረሳችሁ እያልን ለዕለቱ ያዘጋጀናቸው ናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ወደ ቀዳሚው መረጃችን ስናልፍ የህወሀት ታጣቂዎች የትግራይ ወጣት ህይወት መንጠቃቸው ቀጥለውበታል ተባለ በሀጎስ ገብረ የሚመራው አርሚ 26ኛ ኮር ሁለት ከቀን መጋቢት 22017 ዓ ም ከሰዓት ጀምሮ የተንቤን ህዝብ እየገደለ እየጨፈጨፈና እያሸበረ የሚገኝ መሆኑን የታወቀ ሲሆን የዚህ ማሳያ መጋቢት 22017 ዓ ም ከሰዓት በኋላ ሶስት የጭላ ከተማ ነዋሪዎችን አብርገለው ወንድወሰን የተባለ የኮር 262 አዛዥ ባዘዘው መሰረት አንዱን ገድለው ሁለቱን የአካል ጉዳት እንዲደርስባቸው ማድረጋቸው ታውቋል። በህወሀት ታጣቂዎች የሞተው ወጣት ተወልደ ብርሃን በየነለገሰ ሲሆን ታጋይ የነበረና የተሰናበተም ነው። አካላቸው ከጎደሉት መካከል አንደኛው ወጣት ወልደ ሰንበት የተባለው ደግሞ የያዘውን ብር በመቀማት ደብድበው አፍንጫውን በቢላ ቆራርጠው ጥለውት የጠፉ ሲሆን ተጎጂው በአሁኑ ወቅት በአይደር ይፈላል ሆስፒታል እንደሚገኝ ለማወቅ ችለናል። ሶስተኛው ተጎጂ ገብረ ሚካኤል ሚላው የተባለ ደግሞ የያዘው ገንዘብ በመቀማት ጥርሱን ሙሉ በሙሉ በድብደባ ነቅለውበታል። እነዚህ ሶስት ንጹሃን የተምቤን ተወላጆች ጊዜው አስተዳደርን ስለደገፉ ብቻ ከሰዓት በኋላ በወላጆቻቸው ፊት እንደበግ እንደታረዱ የታወቀ ሲሆን የተምቤን ህዝብ በከፍተኛ ሀዘንና ብስጭት ውስጥ እንደሚገኝም ለማወቅ ተችሏል። በተያያዘ ዜናም በአዲግራት በሚገኘው ካምፕ ስብሰባ የጠሩት የሰራዊቱ አዛዦች በስብሰባው ላይ አዲግራት ተወላጅ የሆነ አንድ ታጣቂ ሰራዊቱ የህዝብ ሰራዊት እንጂ የህወሀት ሰራዊት አይደለም በማለት ሀሳቡን ሲገልጽ ወዲያውኑ ስሙ ባልታወቀ ሰው በጥይት ተገድሏል ተብሏል። ግድያው ከተፈጸመ በኋላ ህዝቡ በንንጋጤና በመናደዱ በእግረኛውና በአመራሮቹ አጃቢዎች መካከል ገዳዩን ለመያዝ ግጭት ተፈጥሮ እንደነበርም ለማወቅ ችለናል። የትግራይ ህዝብና ወጣት ወደ ነጻ መሬት በመውረድ በትግራይ ህዝብ ላይ እንዲህ አይነቱን አሰቃቂና ዘግናኝ ግድያ ስቃይና ጭፍጨፋ ያደረሱ አካላት ላይ ፍርድ ለመስጠት ወደ ነጻ መሬት በመውረድ እንዲታገላቸው የጥሪ ድምጾች እየተላለፉ ይገኛሉ። የህወሓት ቡድን የመቀለ መሬት ለመውረር እቅድ ይዞ እየተጓዘ እንደሆነ ታወቀ። የህወሓት ቡድን መፈንቅለ መንግስት ካካሄደ በኋላ በተለያዩ የትግራይ አካባቢዎች የሚገኙ ከተማዎች ለአመታት ሲያደርገው እንደቆየ መሬት እየሸነሸነ መውረሩንና መሸጡን ቀጥሎበት ይገኛል። ባለፈው ሳምንት በመቀለ ከተማ ሐድነት ክፍለ ከተማ አይን ዓለም ጣቢያ ላይ የቀድሞ ታጋዮችን በሚል ምክንያት መሬት ለማደል ሲሄድ የጣቢያው ተወላጆች ባደረጉት ከፍተኛ የተቀናጀ የእምቢተኝነት አመፅ ባዶ እጁን ተመልሶ ሄዷል። ይህ ከጥፋቱ መማር የማይችለው የህወሓት ቡድን የትግራይን ህዝብ መሬት መውረርና መሸጥ የለመደ ቡድን አሁንም የቀድሞ ታጋዮችን ከመላው ትግራይ በመጥራት በመቀለ ከተማ በሚገኙት አይናለምና ደብሪ መሬት በመውረር ለማደል ለመጋቢት 28 2017 ዓ.ም መቀሌ እንዳጠራቸው ለማወቅ ተችሏል። በእስልምና እምነት ተከታዮች ዘንድ ቅዱስ የሆነው የረመዳን ወር መጠናቀቁን ተከትሎ በዓለም ዙሪያ የኢድ አልፈጥር በዓል ተከብረዋል። 1446ኛው የኢድ አልፈጥር በዓል በጦርነት በወደመችው ጋዛን ጨምሮ በተለያዩ የዓለማችን ክፍሎች በጸሎት ከቤተሰብ ወዳጅ፣ ዘመድ ጋር ማዕድ በመቋደስ እና በሌሎች ክብረ በዓላት ተከብረዋል ባሉ በድምቀት ከተከበርባቸው ሀገራት መካከል ሀገራችን ኢትዮጵያ ላይ በሚገኙ የተለያዩ ከተሞች። በእስልምና እምነት ተከታዮች ዘንድ ቅዱስ ተብላ በምትጠራው መካ የተሰባሰቡ በአስር ሚሊዮን የሚቆጠሩ ሙስሊሞች ተሰባስበው ያከበሩ ሲሆን ሩሲያ፣ ኬንያ፣ በጦርነት ውስጥ ባለችው ሱዳን፣ ኔዘርላንድ፣ በዩክሬን፣ በጦርነቱ ወደ ፍርስራሽነት በተቀየረችው የጋዛ ሰርጥ፣ በኢየሩሳሌም፣ በኳታር፣ በፖርቱጋል፣ በጣሊያን እና በፓኪስታን በድምቀት ተከብረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቪላዲሚር ፑቲን መከፋታቸው ተገለጸ። ትራምፕ ሩሲያ በዩክሬን ያለውን ደም አፋሳሽ ጦርነት በተኩስ አቁም ካልቃጨች በሞስኮ የነዳጅ ምርት ላይ የ25 በመቶ ታሪፍ እንደሚጥሉ ዝተዋል። ሞስኮና ዋሽንግተን የዲፕሎማሲ ክፍተት ዛሬ ላይ ከፈጠሩ ከትላንትና የከፋ ውጥረት በክሬምሊን እና በዋይት ሀውስ መካከል ሊከሰት ይችላል ተብለዋል። በፑቲን የተበሳጩት ትራምፕ ሞስኮ ተኩስ አቁሙን ካልተስማማችበት በሩሲያ ነዳጅ ላይ ሁለተኛውን ማዕቀብ እንደሚጥሉ ከማሳወቃቸውን ባሻገር ሁሉም ወገኖች በሰላም ድርድር ሂደቱ ቁርጠኞች መሆን አለባቸው በሚል አሳስበዋል። ሩሲያና እኔ በዩክሬን ያለውን ደም አፋሳሽ ጦርነት ማስቆም ካልቻልን፣ እናም የሩሲያ ስህተት ነው ብዬ ካሰብኩ አሁንም ብዬ እገምታለሁ ያሆነ ካገኘሁት ግን ሁለተኛውን ማዕቀብ ከሩሲያ በሚመጣ የነዳጅ ምርት ላይ እጥላለሁ ሲሉ ከኤንቢሲ ጋር ባነበራቸው ቆይታ አረጋግጠዋል። የ25 በመቶው ቀረጥ በየትኛውን ቅጥበት ሊጣል እንደሚችሉት የዛቱት የሪፐብሊካኑ ትራምፕ በዚህ ሳምንት ከፑቲን ጋር ለመነጋገርም እቅድ ይዘዋል። ፕሬዚዳንት ፑቲን አዲስ መንግስት በዩክሬን ምድር በጊዜያዊነት መቋቋም አለበት በአሉ ማገስት ትራምፕ ሳይበሳጩ አልቀረም። ሐሙስ ዕለት ፑቲን ይህንን ሀሳብ ቢያቀርቡም በመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬስ ውጥናቸው ወዲያውኑ ውድቅ መደረጉ ይታወሳል። ዘገባው የቢቢሲና የአልጀዜራ ነው። በእስር ላይ የሚገኙት የቀድሞ የፓኪስታን ጠቅላይ ሚኒስተር ካን ለኖቤል የሰላም ሽልማት ታጩ። በእስር ላይ የሚገኙት የፓኪስታን የቀድሞ ጠቅላይ ሚኒስተር ኢምራን ካን በአገዛዛቸው ወቅት ለሰብዓዊ መብትና ለዲሞክራሲ ላደረጉት ጥረት ለኖቤል የሰላም ሽልማት ታጥተዋል። ይህንን ይፋ ያደረገው በፓኪስታን የዓለም አሊያንስ ሲሆን ባለፈው ታኅሳስ ወር የተቋቋመው የተሟጋች ቡድን ነው። ይህ ቡድን የኖርዌይ የፖለቲካ ፓርቲ ሴንትረም ፓርቲ አባል ናቸው። ፓርቲ ሴንትረምን በመወከል የመሾም መብት ካለው አካል ጋር በመተባበር የፓኪስታን የቀድሞ ጠቅላይ ሚኒስትር የነበሩትን ኢምራን ካንም በፓኪስታን ሰብዓዊ መብትና ዴሞክራሲን በማስፈን ላከናወኑት ተግባር ለኖቤል የሰላም ሽልማት ማቅረባቸው በደስታ እንገልጻለን ሲሉ ቡድኑ በኤክስ ገጹ አስታውቀዋል። እንደ ኤሮፓያን አቆጣጠር በ2019 ካን በደቡብ ኤስያ ሰላምን ለማስፈን ባደረጉ ጥረት ለኖቤል የሰላም ሽልማት ታጭተዋል ሲል አክሏል። በየአመቱ የኖርዌይ የኖቤል ሽልማት ኮሚቴ በመቶዎች የሚቆጠሩ እጩዎችን ይቀበላል። ከዚያም በ8 ወራት ጊዜ ውስጥ አሸናፊውን ያሳውቃል። የፓኪስታን ዋነኛ ተቃዋሚ የፓኪስታን ተህሪክ ኢንሳፍ ፓርቲ መስራች የሆኑት ካን ከነሐሴ 2023 ጀምሮ በእስር ላይ ይገኛሉ። በተመሰረተባቸው ክስ ስልጣንን አላግባብ መጠቀምና ሙስና ጋር በተገናኘ የ14 ዓመት እስራት ተፈርዶባቸዋል። የቀድሞው ጠቅላይ ሚኒስተር ከተከሰሱባቸው ተጨማሪ ጉዳይ መካከል የመንግስት ስጦታዎችን በመሸጥ የመንግስትን ሚስጥር በማውጣትና ህገወጥ ጋብቻን በተመለከተ የነበረ ሲሆን በፍርድ ቤት ግን እነዚህ ክሶች ተሽረዋል። ካን በሚያዚያ 2022 የመተማመኛ ድምጽ ከህዝብ ተወካዮች ምክር ቤት ካጡ በኋላ ስልጣን ለቀዋል። የቀረቡባቸውን ሁሉንም ክሳቹ ውድቅ በማድረግ ፖለቲካዊ መሆናቸውም ተናግረዋል። ዩናይትድ ኪንግደም ዓለም አቀፍ ስጋት ያለችውን ህገወጥ ስደትን ለመግታት አርባ ሀገራት የሚሳተፉበት የሁለት ቀን ጉባኤ ልታካሂድ ነው። የሀገሪቱ ጠቅላይ ሚኒስትር ሰር ኪር ስታርመር የሚያሰናዱት ይህ ጉባኤ ህገወጥ የሰው ዝውውር አስከፊ ንግድ የሚፈጽሙ ወረበሎችን ለማስቆም እንዲሁም ሀገራት ስደትን አስመልክቶ እርሰ በርስ የሚናቆርበትን ሁኔታ ለመቅረፍ ያለመ ነው ተብሏል። ዛሬ የሚጀመረው እና በአይነቱ ልዩ ነው የተባለው ይህ ጉባኤ ተጨባጭ ውጤቶችን ለማምጣት እንዲሁም ዓለም አቀፍ ትብብርን ለማሳደግ ያለመ ነው ተብሏል። ስደት በዩናይትድ ኪንግደም ፖለቲካ ውስጥ ቁልፍ የመንግስት አጀንዳ ተደርጎ የሚታይ ሲሆን ተቃዋሚዎቹ ህገወጥ አጥባቂ የሆነ ሪፎርም ዩናይትድ ኪንግደም ፓርቲዎች ገዢው ሊበር ፓርቲ ጉዳዩን በቁጥጥር ስር ሊያውለው አልቻለም ሲሉ ይከሱታል። ከጉባኤው ቀደም ብለው የሀገር ውስጥ ጽህፈት ቤት ህገወጥ የሰዎች ዝውውር መረቦችን ለመበጣጠስ እንዲሁም ክሶችን ለመጨመር 33 ሚሊዮን ፓውንድ በጀት ተይዟል ብለዋል። በርካታ ስደተኞች ወደ ዩናይትድ ኪንግደም የተጓዙባቸው እንደ ቪየትናም፣ አልባንያ እና የኢራቅ ባለስልጣናትም ጨምሮ የፈረንሳይ ቻይና፣ እና አሜሪካ ተወካዮች በለንደን ላንካስተር ሀውስ በሚካሄደው ጉባኤ ተሳታፊ ናቸው ተብለዋል። በተጨማሪም የኩርዲሽ ክልላዊ መንግስት ተወካዮች ኢንተርፖል፣ እና የማህበራዊ ሚዲያዎች ሜታ ኤክስ፣ እና ቲክታክ ተወካዮች ይገኛሉም ተብሏል ተወካዮቹ በዓመት አስር ቢሊዮን ዶላር ይዘዋወርበታል ተብሎ የሚገመተው ህገወጥ የሰው ዝውውር ንግድ እንዴት መቆጣጠር ይቻላል በሚለው ጉዳይ ላይ ይመክራሉ ተብሎ ይጠበቃል። ከጥር ወር ጀምሮ ከስድስት ሺህ በላይ የሚሆኑ ስደተኞች በአነስተኛ ጀልባዎች ተጭነው ወደ ዩናይትድ ኪንግደም የገቡ ሲሆን ይህ ቁጥር እስካሁን ከተመዘገቡት በክብረ ወሰን የተያዘ ሀዝ ነው ተብሏል። ዩናይትድ ኪንግደም በትናንሽ ጀልባዎች የሚገቡ ስደተኞችን ለማስቀረት በሚል ጥረት ከሌሎች ሀገራት ጋር የተለያዩ ስምምነቶች ጋር ደርሳለች። ጠቅላይ ሚኒስተር ሰርኪር ስታርመር መደበኛ ባልሆኑ የስደት ጉዞዎች ላይ የሚደረጉ ምላሾችን ሀገራቸው በዓለም አቀፍ ደረጃ እንድትመራ ይፈልጋሉ። የዩናይትድ ኪንግደም መንግስት ህገ ወጥ የሰው ዝውውር መቆም የሚችለው በዓለም አቀፍ ትብብር ብቻ መሆኑን በዚህ ጉባኤ ላይ ማሳመን ይፈልጋል። ጉባኤው በአውሮፓ፣ በእስያ፣ በመካከለኛው ምስራቅ፣ በአፍሪካና በሰሜን አሜሪካ ላሉ ሀገራት ተጨባጭ ውጤቶችን እንደሚያስገኝ የሀገር ውስጥ ጽፈት ቤት አስታውቋል። መረጃው የቢቢሲ ነው። በሚያንማር ርዕደ መሬት 1700 ሰዎች መሞታቸውን ተከትሎ የአንድ ሳምንት ብሔራዊ ሀዘን ታወጀ። በሚያንማር ባለፈው ሳምንት አርብ በደረሰው አስከፊ ርዕደ መሬት የሞቱ ሰዎች ከ1700 በላይ ደርሰዋል ተብሏል። ይህንንም ተከትሎ የሀገሪቱ ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሀዘን አወጀዋል። በዚህ አንድ ሳምንት ወቅት ሰንደቅ አላማ ዝቅ ብሎ እንደሚውለበለብም አጃንስ ፍራንስ ፕሬስ ዘግበዋል። ከሚያንማር ሪፖርት ለማድረግ አስቸጋሪ ከመሆኑ ጋር ተያይዞ በርዕደ መሬት የሞቱ ሰዎች ቁጥር ማረጋገጥ ፈታኝ እንደሆነ የታወቀ ሲሆን ሆኖም የአሜሪካ የጂኦሎጂካል ጥናት አርብ ዕለት እንዳስታወቀው ከአስር ሺ በላይ ሰዎች ሞተው ሊሆን እንደሚችልም ይገመታል። ውድ የሶሎዳ ሚዳር ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሰለዳ ሚዲያ ቤተሰብ መሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ እና ወቅታዊ መረጃዎቻችን በቶሎ እንዲደርሷቸውም የደወል ምልክቷን ይጫኑ። በድጋሚ ኢድ ሙባረክ። ሰላም ለእናንተ፣ ሰላም ለኢትዮጵያ።